ቤተሰብ አሰላም ሰላም አሌይኩም ወራህመቱላ ወበረካቱ፣ እንዴት ናችሁ? ደስኬ ቲዩብ ተከታታይ ሰላም ናቸው ይ ከኔጋ አልሐምዱላ ረብል አለሚን። ዛሬ እንግዲህ የገጠርን ባህሪ የገጠርን ስራ የገጠር እናቶችን ነው የማሳያችሁ፣ እና ብዙ ጊዜ ቪዲዮ ስለቅ የምለቃቸው ቪዲዮዎች እንትን ናቸው የሆነ አገር የሆነ ቦታ ብቻ በመኪና ብዙ ጊዜ ነው እና ብቻ የሆነ ነገር አሳያቸዋለሁ። እና ብዙዎች ወይኔ መጨረሻሽን ማናየው፣ አንዳንድ ሰው ደግሞ ግን ስራ የለሽም። አንዳንድ ሰው ደግሞ ምንድን ነው ስራሽ መዞር ነው፣ ሌላ ስራ የለሽም። አንዳንድ ሰው ደግሞ አሳዳጊሽ ምናምን ነገር ብቻ በጣም ከዛ፣ አንዳንድ ሰው ደግሞ አራራፊ ግን ስርዓት የለሽም። አንዳንድ ሰዎች ደግሞ ማሻላ ይሆናላል። ደስ የሚል አስተያየት አላችሁና በተለይ የሆነ ሰነፍ ምናምን የምታረጉ ሰዎች ማለት ነው። ግን በጤናችሁ ነው የምሬ ነው የምለው። በነገራችን ላይ ታስታውሳላችሁ፣ ይህንን ቪዲዮ የሆነ በጣም ሩቅ ገጠር የሆነ ቦታ ላይ እንጀራ ስጋግር አይታችኋልና። እንደውም የሆነ ጊዜ የኤሌክትሪክ ወይም ደግሞ የቁም ምጣዶች፣ እነዚህ የላቀች የሚባሉ ምጣዶች አሉ። እነዛ የለም እንዴምናምን በዚህ የምትጋግሬ ብላችኛ አላረሰውም። እና አለ በነገራችን ላይ እዚህም አለ። ግን አንዳንዴ አንዳንድ ምጣዶች ቶሎ የሚያፈጥኑ ምጣዶች አሉ። እንደዚህ ተጥደው ይሄ ምጣድ እንደምታዩት በጣም ትልቅ ምጣድ ነው በነገራችን ላይ እና በጣም ቶሎ እንጀራው ቶሎ የሚያልቅ ነገር ነው እና እኔ ደግሞ ትልቅ ምጣድ ወዳለሁ እና ለዛ ነው እንጂ በነገራችን ላይ በዚህም በዛ ምን ያቅቶኝ አይደለም። እና አንዳንድ ሰው የሆነ ንግግራችሁ ምናምን በጣም ያስገርማል። በነገራችን ላይ እንኳን የገጠር ሰው አይደለም የከተማ ሰው ኢትዮጵያ ላይ የሚኖር ሰው ስራ አለው ማንኛውም ቢሆን በትንሹም ቢሆን ስራ አለው። አትልፉ። በትንሹም ቢሆን ያለ ስራ አይሆንም። ቁጭ ብሎ የሚውል የለም። ምሬን የምላችሁ እና የምር አንዳንድ ሰው ደግሞ የሆነ እንግርግሮ ምናምን ዛቻ ነገር ለምን በተግባር አታሳዩኝ? የሆነ ሚዲያ ላይ በነገራችን ላይ የምናፏላ ሰዎች በጣም እንጠንቀቅ። አንዳንድ ሰውን ሳታውቁት ትበድሉታላችሁ። አላኩልህ ያል ምንላችሁ ፈልጌ ነው እራሳችሁን ሆኑ እያልኩ ነው። እና እኔ ሰነፍ አይደለሁም እያልኳችሁ ነው። ስንፍና ሳይሆን እኔ የምዞረው ለስራ ነው። በቃ በጥቅሉ በዚህ አጋጣሚ ትዕዛዝ ከፈለጋችሁ በዜሮ ዘጠኝ ሀያ ሁለት ሰማንያ ስድስት አስራ ስምንት ዘጠና ሶስት የፈለጋችሁን ነው አዝዙ፣ እናደርሳለን። ዘና በሉ። ምሬ ነው ምላችሁ። ኢንሻአላህ ባረከላሁ ፊኩምና በነገራችን ላይ ይሄ ምጣድ እየተላፈ ነው። በቃ እንደዚህ ነው አያችሁ፣ ባንዴ ዱብ ዱብ ዱብ ምሬ ነው እና ለዛ ነው እንደዚህ የጣርኩት እና ይሄ ስራ እንደምታዩት ገጠር ላይ በተለይ ስደት ኑራ ወደ ሀገሯ የተመለሰች ሴት እንደዚህ አርጋ ትሰራለች የሚል እስኪ የሆነ ሰው አመለካከት ካላችሁ ምን እንግዲህ ምን ልበላችሁ። እና ይህን ይመስላል እንግዲህ ወዶች ይሄ እንግዲህ በዚህ አጋጣሚ ድሮ ድሮ እንጀራ ስጋግር ከምጣዱ ላይ በእጅ አንስቼ ነበር ያለ ብድግ አድርጌ እዛ ላይ ቁጭ ማረገው። እና አሁን አሁን እጅ ሳሳይ ምር እና እንጀራው ጥፍ ይላለ ማንኛውም ማለት ነው። እና እንደዛ ነው። እና አንቺ ሰነፍ የሚል አይጠፋም ብዬ ነው እንግዲህ። ያላችሁትን በሉ፣ እኔ ይህ ነው ስራዬ ማለት ነው እንደምታዩት። ባረክላሆ ፊኩም። እንግዲህ ትንሽ ቀርቶናል፣ እንደምታዩት እንጀራችን ማለት ነው እንግዲህ አጋጣሚ እንት ምስል ማዘራ አይተኝ ነበር እና እንደዚህ ከምትሰቃየ በቃ እንሽ ጥራር እኮ አለ ምናምን ብላ ይሄው ጥራር የምታለኛለች እንግዲህ ማቀናነሻ፣ እና እንደዚህ እያረኩ እየለፍኩት ነው። አንቺ ሰነፍ፣ አንቺ ምናምን እንት ምንድን እንት የምትሉ ሰዎች ማለት ነው እና ያው ማለት ምንላችሁ ፈልጌ ነው ጥንቃቄ አድርጉ ነው፣ በትቅሉ፣ ጥንቃቄ አድርጉ ሰውን ከመተቸት ከመዘለፍ ምናምን። በዚህ አጋጣሚ ብዙ አንድ ነገር ልንገራችሁ። አልሐምዱሊላህ፣ የምሬ ነው። የምትኖሩለት ሰው ሲኖራችሁ ብዙ ትታገሳላችሁ፣ ብዙ ትታገሳላችሁ። ለምሳሌ ብዙ ቤቶች ገጠር ለመሄድ አንድ ነገር ያስፈልጋቸዋል፣ የኔ የሚሉት ቤተሰብ። እኔ አሁን ገጠር ሂጄ እንደዚህ ስራ ምሰራ የኔ የምለው ቤተሰብ ስላለኝ እንጂ ባይኖረኝ ዙሬ ማልተኛ ያው በቃ እንደዛ ነው። እና እንደዛ ነው እንጂ የሆነ አንዳንድ ሰው እንደ ፋራነት የምታወጡ ሰዎች አላችሁ። እንደዛ አትመልከቱት። ፋራነት ሳይሆን እንደውም ብላክስ ስልጣኔ ነው። እኔ ለአንድ ቀን ነው። ገብቷችኋል? እናቶች ብዙ ጊዜ እንደዚህ አይነት ስራ ላይ እየቆያሉ ብዙ ጊዜ ገባችሁ። እንደውም በሚገርማችሁ ማዘሬ ብዙ ጊዜ ምጣድ ስትጥድ እንደዚህ ከለቅች ይልቅ ወይም ደግሞ ከዚች የስሚንቶ ሆኖ አለ ምጣድ እና ላቀች ነው የሚባል፣ ከዛ ይልቅ ይሄ እንደዚህ ነው የሚመቻት እንደዚህ ነው ደስ የሚላት፣ እና ለዛ ነው ስላችሁ ነው። እንግዲህ እያገባደድን ነው እንጀራችንን፣ ትንሽ ነው እየቀረልን፣ ጨርስ። ከዛ ይህን ጨራርሰን ወደ የምንፈልግበት ቦታ እንሄዳለን። ታያችኋላ። ያው እንግዲህ ቸኩለናል። የሆነ አንዳንድ ነገር እየተቆረሰብን ነው። በዚህ አጋጣሚ የሆነ ሰው ከነማንነቱ ሲመጣ ብዙም አትጥሉት እሺ። የሆነ የሚያስጠላ ባህሪ ሊኖረው ይገው ይችላል፣ ግን ከልክ በላይ ሲሆን ነው እንጂ ልክ ያለው ወይም በልክ የሆነ ነገር እንደዚህ ነው በቃ። የሰው ልጅ ይሳሳታል። ሁልጊዜ ትክክል አላህ፣ ብቻ ነው ፈጣሪ ብቻ ነው እንደዛ ብላችሁ አስቡ ማለት ነው ኢንሻአላህ እና እንግዲህ ይህን ይመስላሉ ዶችዬ ዛሬ እንግዲህ እንደምታዩት በጣም ደስ የሚል እንጀራ እየጋገርኩ ነው እንግዲህ እኔ ለራሴ ደስ ብሎኛል ሰምታችኋላ ግን እንደዚህ ስጋግር የምሬ ነው የምላችሁ እግሬን በጣም እየፈጀኝ ነው እኔ አላቅም በዚህ ነገር አልችልበትም ምሬ ነው የምላችሁ አልወድም ከልጅነቴ ነው የሚገርመው የላቀች ምጣድ ራሴ ነኝ ልጅኛ እንኳ ራሱ ሰዎችን ሲሰራ እየሆና አበጀሁና በዛች ከሰባት ዓመት በላይ ማዘሬ ተጠቅማባት አለች። እና የእንትን ነበረች የሸክላ ይሄ ምጣድ ድስት ምናምን በሚሰራው ነበር የሰራሁላት። እና የሆነች የአባት ያክስት ልጅ ነበረች የሰራችልኝ ልጅ ልጅ ሁኜ ማለት ነው። እና የዛኔ ውጭ ስሄድ ብዙ ዓመት ተጠቅማታለች። ግን ከጊዜም በኋላ የሆነ ሰው ስሚንቶ እንስጥሻለ ና ያን ነገር አፈራረሰባትና እሷ ደግሞ የተሻለ ነገር መስሏት ነው ያፈረሰችው እንጂ አታፈርሰውም ነበር። እና በዛ የተነሳ እንግዲህ እንደዛ ሁኖ ነው እንደምታዩት እንግዲህ እንጀራችን እየተቆረሰም እየተነኮረም እዚህ ደረጃ ደርሰናል። ትንሽ ነው የቀረን የምንፈልግበት ቦታ ልንደርስ እና ቪዲዮችንን ላይክ ሸር አድርጓ። ሰምቷችኋል። ቪዲዮችንን ላይክ ሸር እያረጋችሁ እስኪ ኢንሻላ። በዚህ አጋጣሚ ግን የመሬ ነው የምናችሁ ከምር እንደዚህ አድርገን ለፍተን ምናምን ቢለው እየለቀቀን ላይክ የምታደርጉ ሰዎች እዚህኛ ጋር ሳይሆን ፕራንክ የሚሰሩት ጋር ነው። ይሄ እራሱ እኮ ብዙ ጥፋት አለ። የምር ስለማትታዩ ብዙ እናንተ እንደውም ኮሜንት የምትሰጡ ሰዎች በየቦታው የምትልከሰከሱ ሰዎች ናቸው። ትለያላችሁ። እንደገና ደግሞ ሀገር ቤት ይሄ ነገር ይሄ እንደ ስህተት የምታዩት ነገር ሀገር ቤት ስትመጡ ያ ነገር ይናፍቃችኋል የምሬን እምላችሁ ከምሬን ከምሬ ነው ወላ እና ስደት ላይ ሁነን ስንኖር ብዙ ነገሮች እንደ ጥፋት እናየዋለን አንዳንድ ጥፋቶች አሉ ብዙ ግን ጥፋት እና ጥፋት ደግሞ ማወቃለት የጥፋት ትንሽ ትልቅ አለው እያልኩ አይደለም የለውም ግን ጥፋት እና ጥፋቶች ደግሞ ምንድን ናቸው ብላችሁ አውቁ። እንሻላ ምን ችግር አለው? እንደዚህ እንጀራ እየጋገርኩኝ እንደውም ላይቭ ልገባ ነበር የሚገርመው ግን፣ አይ ብዬ ተውኩት። ትንሽ ደበረኛው አይን ሀቅ አይደል ለዛ ባልኩ ዳ ተውኩት። እና እንደዛ ነው ውዶችዬ፣ እንግዲህ ይህን ይመስላል እንጀራችን። ትንሽ እየቀረን ነው እና እግሬን እየለበለበሽ ነው በጣም ያ አንዳንዴ ትታገሳላችሁ ማለት ነው እሺ። ውድ ቤተሰብ፣ ውድ የሀገሬ ልጆች ዲስክ ኢትዮ ተከታታይ ብዬ ላይክ ሸር አድርጉልኝ። ባረክላፊኩም ኢንሻአላህ። ይህን ይመስላል ውዶችዬ ትንሽ ነው እያቀረኝ፣ ጨራርሻለሁ። እና እኔ ሰነፍ አይደለሁም ስላችሁ ነው። እሺ ዛሬ በቃ በትክክል እንገራችሁ ደግሞ አንዳንድ ሰው መጨረሻሽን ያየ ሰው ወይኔ ጉድ ይላል። ያላህ ላይ የመጨረሻ ነው። ሰምረው የምር ሀብታም አድርገኝ። ያረ ቢስሚላህ ራህማን ራሂም በቃ ምሪ ነው ችግር አለሁ። መቶ ሺህ ፎሎ እንትን ይሄ ሰብስክራይብ አድረሳችሁ ዩቲዩብ የሆነ ነገር እውቅና ቢሰጠኝ ምን ችግር አለሁ ማለት። በቃ በቃ እህታችሁ ነኝ። ሰምታችኋል። ስደቴ ኖርኩኝ እህታችሁ ነኝ የምር በዚህ አጋጣሚ እኮ ስሚላ እነሽዳ እንትን የሚሉ ሰዎችን ገንዘብ ሁሉ እኮ ተልካላችሁ። እኛ እኮ ስለማንሰርቅ፣ ስለማላጭ፣ ስለማናጭበረብር። በነገራችን ላይ ዩቲዩብ ራሱ እንደውም እንደ እኔ ከሆነ ብዙ ጊዜ ዩቲዩብ ምንሰራህቶች ብዙ ቪዲዮ ይሰራሉ፣ እና ቪዲዮ የሆነ ቪዲዮ ሰርተው በጣም እይታ ቢኖረውና አጥፊ ብትባል ማንም ሴት አታጠፋም። እኔ ግን ብዙ ሰው እባክሽ ቪዲዮ አጥፊ ካሉ ወላ ያጠፋለሁ። ለምን እንደሆን ታውቃላችሁ? ሞራላቸውን መጠበቅ እንጂ ሌላ ነገር አይደለም። እንደውም አንዳንድ ሰዎች ቪዲዮዋቸውን ያንን ሳየው ምንም የለም። አንዴ የሆነ ቪዲዮ እለቃለሁ እና አንድ ሰው ገብቶ በውስጥ መስመር ባክሽ ያን ቪዲዮ አጥፊ፣ ዛሬ ልቀቅሽው አለኝ። እንዴት ምናምን ስለው እኔን አስገብተሽኛል ምናምን ነገር እንዴ አልኩና ያን ቪዲዮ ሳይ ምንም ነገር የለም። ግራ ገባኝ። መቻለ ምናምን ምናምን ብዬ በቃ እሺ በቃ አጠፋለሁ ችግር የለው ምናምን ነገር በመጨረሻ ማለት ነው። እሺ አልኩኝና ተነስቼ ላጠፋ ምናምን እንትን ስል አይ እኔ ስቀልድሽ ነው እኮ ምናምን። እንደ አዲስ ደግሞ በጣም ነበር የተናደድኩ። ለምን በጣም እይታ ላይ እየታየ ነው የእሱ ፎቶ የለም። እንዴት እንደዚህ ይለኛል? ምን አይቶ ነው ምን ከፍቶት ነው ብዬ እኔ ላጠፋ ዞብ ዞብ ብላለሁ። እና እንደዚህ ሁላ የምናደርግ ሰዎችን እና የምንጠንቀቅ እያልኩኝ ነው። እሺ ውዶችዬ፣ ባረከላሁ ፊኩም ላይ ለማንኛውም ይህን ይመስላል። እኔ እንጀራዬን ጨርሻለሁ እንግዲህ እና ቪዲዮን ላይክ ሼር አድርጉልኝ ወደ እህቶች እንሻአላህ ችናት ያለችዋ ማለት ነው። ጨራርሻ ያሉ አልሐምዱላ ረብላአላሚ፣ እንደምታዩት ማሻላላ፣ ቁወተ ኢላ ቢላ በሉ ማለት ነው። አሁን ወደ ሀገራችን ቻውን ይወዶች፣ ሰላም አሌይኩም።